አባ መቻል ዘሜ በዘመናዊ የፋኖነት እንቅስቃሴ ውስጥ ሁለት የብርጋዴር ጄኔራል አሳምናው ጽጌ ንግግሮች በትውልዱ አእምሮ ውስጥ ሰርጸዋል። አንደኛው ፋኖ መሆን እንደ ወንጀል ተቆጥሮ የአብይ አህመድ አገዛዝ ግንባር ቀዳሚ ፋኖ መሪዎችን ለማሳደድ ሲሞክርና ጄኔራል አሳምናው ጽጌም ከአሳዳጆች መካከል ሆኖ እንዲያስፈጽም ሲጠየቅ፣ እሱ ግን ፋኖ ማለት እኔ ነኝ ያለበት ንግግሩ ነው። ሁለተኛው የጄኔራል አሳምናው ጽጌ ጠንካራ ንግግር አንድ ሁኑ የሚለው የአደራ ጭምር ቃል ነው። ከእነዚህ ንግግሮች በኩል ደረጃ አንዳንዴም በላቀ ሁኔታ በትውልዱ አእምሮ ውስጥ ሰርፀው በቃል ተሸምደው ወጣቶች ሲደጋግሟቸው ሁሉ የምንሰማቸው የራስ አርበኛ ዘመነ ካሴ የማንቂያ ንግግሮች ናቸው። ዘመነ ካሴ ይህ የአማራ ትውልድ ከገጠመው የሕልውና አደጋ ለመውጣት እንዲደራጅ፣ እንዲነቃ፣ እንዲሰለጥንና እንዲታጠቅ ከርቡ ሰርቷል። የተደራጀ፣ የነቃ፣ የሰለጠነ፣ የታጠቀ ትውልድ ከተፈጠረ ጠላት በአራት አቅጣጫ አይደለም በአርባ አራት አቅጣጫ ቢመጣ ባፍንጫው መትከል እንችላለን፣ ትቢታቸው ማስተንፈስ እንችላለን ሲል ጮክ ብሎ ተናግሯል። አንቅቷል፣ አሰልጥኖ አስታጥቋል። በዚህም በንግግር ብቻ ሳይሆን በተግባር የታመነ መሪ መሆኑን አሳይቶናል። አርበኛ ዘመነ ካሴ ገና ያኔ በትንሽ ሜዳ ወጣቶችን ሰብስቦ ማሰልጠን በጀመረበት ወቅት እመኑኝ ነገ ሚሊዮን እንሆናለን ብሎ ሲናገር የተሳለቁ ያናናቁ፣ ያሾፉ ብዙዎች ነበሩ። በተለይ አገዛዝ አፈቀላጤዎች ለማጣጣለም ብዙ ርቀት ተጉዘዋል። ዘመነ ግን ያኔ ያለመውን ዛሬ እውን አድርጎ አስፈሪ ጦር ገንብቶ አሳይቷል። አባ መቻል ዘሜ በአማራ ላይ የመጣው አደጋ በጭድ ገለባ ውስጥ በመደበቅ በክንምብ የሚታለፍ አይደለምና እንዘጋጅ ሲል አበክሮ ወጥተዋል። በእርግጥም አማራ የህልውን አደጋ ውስጥ በመሆኑ በጋሃድ የተገለጠው ወዲያው ሆነ እንዳለውም ሆነ ያን አደጋ ለመቀልበስ ዘመነ ፊት ተሰላፊ ሆኖ እየታገለ እያታገለ እየመራ ይገኛል። ዘመነ አማራ ያገኘው የጭንቅ ጊዜ መሪ ነው። ሁለ ገብ ሆኖ የተከሰተ መሪም ነው። ዘመነ በመሪነቱ ተናግሮ ያሳምናል፣ በመሪነቱ እቅድ ይነድፋል፣ በመሪነቱ እቅዱን ያስፈጽማል፣ በመሪነቱ ያደራጃል፣ በመሪነቱ ችግር ይፈታል። ዘመነ እንዲያ ነው፣ አባመቻል ይህን አጭር ጽሁፍ ለማዘጋጀት ዘመነን በማውቀው ልክ ግምግም ያለሁ፣ ዘመነን ከሚያውቁ ጠይቄ ያለሁ ከዘመነ ጋር እየታገሉ ያሉትን አነጋግሬ ያለሁ። ከዘመነ ጋር በፈተና ወቅት አብረው የነበሩትን አዳምጬ ያለሁ። ስለ ዘመነ ያላቸው አረዳድ ተቀራራቢ ነው። ዘመነ ካሴ ማለትማ አባ መቻል ነው የሚል ምስክርነት ነው ያላቸው። ዘመነ ይላሉ አብረውት የሚታገሉት፣ ዘመነ መቆጣት ባለበት ጊዜ አራስ ነብር ነው። በፈታኝ ጊዜ ጽኑ ነው። በመረበሽ ጊዜ እርጋታው የሚገርም ነው። ልዩነት በሚፈጠር ጊዜ ፍትሀዊ ዳኛ ነው። ባጭሩ፣ ዘመነ በጭንቅ ጊዜ መሪ፣ የትውልዱ ፊት አውራሪ ነው ይላሉ ጓዶቹ። የብልጽግና አገዛዝ በተለያዩ ጊዜያት ለስልጣኔ አደጋ ማን ነው በሚል ሲገመግም በግልጽ ያስቀመጠው ሀቅ ቢኖር እንደ ተቋም ፋኖ፣ እንደ መሪ ዘመነ ካሴ ፈተናዎች ናቸው የሚል ነው። ዘመንን ለማጥፋት ብልጽግና ያልሞከረው የለም። ቢጨንቀው በተደጋጋሚ ገደል ነው በሚል ለካድሬዎቹ ዋሽቷል። ጠላት ይህን ያህል ቢሆን፣ አባመቻል ግን ብዙውን ፈተና እያለፈ ትውልዱን በታሪክ ምዕራፍ እየመራ ቀጥሏል። በእርግጥም አገዛዙ ዘመንን ባይፈራ ነበር የሚገርመው። አልተማረም ፖለቲካ አያውቅም ብሎ ፕሮፓጋንዳ እንዳይሰራበት የተማረ ብቻ ሳይሆን የላቀ አእምሮ ባለቤት መሆኑን በሚያስመሰክር መልኩ በሜዳሊያ ሽልማት ነው የተመረቀው። ፖለቲካ አያውቅም እንዲሉ የፖለቲካ ሰው መለኪያ የሆኑትን ማንበብ፣ መረዳት፣ መናገር፣ ማንቃት፣ ማደራጀት፣ መምራትን በተግባር አሳይቷል። በአጭሩ ዘመነ ዘምኖ የተገኘ አማራ ፈታኝ ጊዜ መሪነቱን በተግባር ነው ያረጋገጠው። የመሪነት ሌላኛው ብቃትና መመዘኛ ሌሎች መሪዎችን ማፍራት መቻልና ና አቅማቸውን እንዲጠቀሙ ማስቻል ነው። ዘመነ በሚመራው ተቋም ዘመነ በሚመራው ትግል ውስጥ የሚደነቅ ብቃት ያላቸው መሪዎች ከፊት ተሰልፈዋል። በሳሉ የትግል መሪና የፖለቲካ ጠበብቱ አስረስ ማረ ዳምጤ፣ ወታደራዊ መሪዎች ያለቀ ዝናቡና ሌሎች ብዙ የአርበኞች ውስጥ አንቱ የሚባሉ ጓዶች መሪዎች ናቸው። ዘመነ ካሴ ባለበት ቦታ ሀሳብ ያላቸው፣ ድፍረት ያላቸው፣ ወኔ ያላቸው፣ ጉልበት ያላቸው ሌላም ሌላም አቅም ያላቸው ሰዎች አሉ። መሪያቸው ዘመነ ካሴ እነዚህን ሰዎች ውጤታማ በሆነ መልኩ አቅማቸውን እንዲጠቀሙ ያስችላቸዋል። ለጋራ አላማ የሚተጉ አድርጓቸዋል። የጋራ ውጤት የሚያሳዩ ጌጦች አድርጓቸዋል። መሪነት እንዲህ ነው። የሰውና የቁሳቁስ አቅምን አሰባስቦ አደራጅቶ ለጋራ አላማ ማሰለፍ፣ በዚህ የጋራ ውጤትም ማምጣት። ይህን ይህን ዘመነ በተግባር አሳይቷል። ዘመነ ግርማ ሞገስም የታደለ መሪ ነው። ቻሪስማቲክ መሪ ነው ዘመነ። እንኳንስ ተናግሮ ሳይናገርም የሚያሳምን አይነት ሞገስ አለው። አማራ በእሴቱ እንዲህ ያለ ቻሪስማቲክ መሪ ይወዳል፣ ይቀበላል። ይህ ቻሪስማ ለዘመነ ቅቡልነት አስተዋጽኦ አድርጓል ብዬ አስባለሁ። ወጣቶች ዘመነን እንደ ሩቅ መሪ ሳይሆን እንደ ታላቅ ወንድም እንደሚመለከቱት ከጓዶቹ በተደጋጋሚ ምስክርነት አድምጫለሁ። አርበኛ ዘመነ በቱሉ አእምሮ የተሳለፈበት መንፈስ ይገርመኛል። ዘመነ ማለት የአምባ ገነኖች የጉልበተኞች መቅጫ ነው። ለዚህም ነው ወጣቱ ሲከፋ በተቃውሞ ሰልፍ ወቅት በለው ዘመነ ካሴ በለው ዘመነ ካሴ ይላል። ደግሞ ወዲህ በደስታ እግር ኳስ የተመለከቱ ወጣቶች በስታዲየም በለው ዘመነ ካሴ በለው ዘመነ ካሴ የሚሉት እንዲያ ነው። አባ መቻል ዘሜ በአዲሱ ደረመ።